ባህሪያቸውና እና ስብእናቸው በጃህልያ ዘመን ከቁረንሾች መሀል በዘር ሀረግና በታሪክ እውቀት ወደር አይገኝላቸውም ውጤታማ ነጋዴም ነበሩ በመልካም ባህሪ ና በችሮታ ይታወቃሉ ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች እንዴት ናቸው ሰላም ከኔ ሰላም ነኝ አልሐምዱሊላህ ክርስቲያኑ ወገኖችም ሰለም ሰለም ብያለው የአቡበክር ስዴቅ ረዲየላህ ዐንሁ የህይወት ታሪክ ከክፍል አንድ የቀጠለ ባህሪያቸውና ባህርያቸውና ስብናቸው በጃሂልያ ዘመን ከቁረንሾች መሀል በዘር ሀረግና በታሪክ እውቀት ወደር አይገኝላቸውም ውጤታማና ነጋዴም ነበሩ በመልካም ባህሪና በችሎታ ይታወቃሉ። ወገኖቻቸው ይወዷቸዋል። አስካሪ መጠጥ አይጠጡም። ጣዖት አያመልኩም። ስብእናቸውን የሚያጎድፍ አንዳች ድርጊት ሲፈጽሙ አይስተዋሉም። ቆዳቸው ነጭና፣ አካላቸው ሸንቃጣ፣ የፊታቸው ስጋ መጠነኛ ነበር። አይኖቻቸው ገባ፣ ግንባራቸው ወጣ ያሉ ነበሩ። ጸጉረ ብዙ የተስተካከለ ቁመና ባለቤት ነበሩ። ሰዎች በጃሂልያ ዘመን የአቡበክርን መልካም ስብዕናና ታማኝነት በማወቃቸው አስድቅ፣ እውነተኛ በሚል ቅጽል ስም ጠሯቸው። በታማኝነታቸው ቁረንሾችን በመወከል ይፈጣጠሙ ነበር። ቁረንሾች እርሳቸው ያጸደቁትን ያጸድቃሉ፣ ሌላ ሰው ያጸደቀውን ግን ተቀብለው ለመተግበር ያንገራግራሉ። ኢስላም መቀበላቸው ከነቢይነት በፊት የመልእክተኛው ስለ ላሁ ለ ወሰለም ባልደረባ ነበሩ። አላህ ነቢዩ ስለ ላሁ ለ ወሰለምን በመልእክተኛነት ሲያልቃቸው ወደ እስልምና መጀመሪያ የጋበዙት አቡበክርን ነበር እርሳቸውም ሳያመነቱ እስልምናን ተቀበሉ። የአላህ መልእክተኛ ስለ ላሁ ለ ወሰለም እንዲህ በማስመልከት ሲናገሩ የትኛውም ሰው ወደ እስልምና ስጋብዘው ይከብደዋል ለመቀበልም ያመናታል አቡበክር ሲቀር። እርሱ ግን ወዲያውኑ እንደጠራሁት ሳያመናታ ተቀበለ። ሲረት ኢብን ሂሻም በተለያዩ የዳእዋ እርከኖች ውስጥ ከአላህ መልእክተኛ ሰለላሁ አለ ወሰለም ሳይነጠሉ አስፈላጊውን ሁሉ እገዛ ያደርጉላቸዋል። ለአምላክና ለነቢዩ ሰለላሁ ዐለይሂ ወሰለም ጥሩና አማኝ ለሃይማኖታቸው ቀናዒ ሆነው ኖረዋል። በዚህ ሂደትም የነብዩ ሰለላሁ ዐለይሂ ወሰለም የስደት ጉዞ ተጋሪ፣ የዋሻው ውስጥ ባልደረባ እንደሆኑ ያስቻሏቸውን በርካታ መከራዎችን አስተናግደዋል። ገንዘባቸውን ሁሉ ለእስልምና ዳዕዋ ሳይሰስቱ ቸረዋል። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአቡበክር ገንዘብ የጠቀመኝን ያህል በማንም ገንዘብ አልጠቀመኝም የሚል ምስክርነት አግኝተዋል። አህመድ አቡ ሐቲምና ኢብን ማጃህ የዚህ ሁኔታ የአላህ መልክተኛ ስለ ላሁ አለ ወሰለም እስከ ለተ ሞታቸው ድረስ ድግፈው ለቀልባቸውም ይበልጥ ቅርብና ለከሊፋነትም ይበልጥ ብቁ ሶሕባ ለመሆን ታደሉ። በዚህ ረገድ ታላቁ ነቢይ ሰለላሁ አለይሂ ወሰለም የሰጡት ምስክርነት ከበቂ በላይ ነው። እንዲህ ብለዋል። በባልደረባነትና በገንዘብ ከማንም በላይ የደገፈኝ አቡበክር ነው። ከአምላኬ ውጭ የመጨረሻውን ፍጻሜያዊ ፍቅር የምለግሰው ሰው ቢኖር ኖሮ ያ ሰው አቡበክር ይሆን ነበር። ቢሆንም የእስልምና ወንድማማችነትና ፍቅር አስተሳስሮናል። ቡሀሪ ሙስሊምና ትርሚዚ ዘግበውታል። ልቅናቸውን የሚገልጽ ምስክርነቶች የአቡበክርን ልቅና የሚያሳዩ ዘገባዎች መካከል አቡ ሳዒድ ረዲያላሁ ንሀ ያስተላለፉት ይገኙበታል። እንዲህ ብለዋል። ከዕለታት አንድ ቀን የአላህ መልእክተኛ ስለ ላሁ አለ ወሰለም አላህ አንዲን ባሪያውን ከዚች ዓለም ህይወትና ከእርሱ ዘንድ ባለው ጸጋ ሲያስ ሲያስመርጠው ከአላህ ዘንድ ያለውን መረጠ በማለት ሲናገሩ አቡበክር አለቀሱ። ለቅሷቸው አስገረመን። ለካስ ምርጫ የተሰጣቸው መልእክተኛ ስለላሁ አለ ወሰለም ኖረዋል። አቡበክርም ከማንኛችንም ቀድሞው ይህን ተረድተዋል። መልእክተኛ ስለላሁ አለ ወሰለም እንዲህ ብለዋል። ከባልደረባነትና በገንዘብ ከማንም በላይ የደገፈኝ አቡበክር ነው። ከአምላኬ ውጭ የመጨረሻውን ፍጻሜያዊ ፍቅር የምለግሰው ሰው ቢኖር ኖሮ ያ ሰው አቡበክር ይሆን ነበር። ቢሆንም የእስልምና ወንድማማችነትና ፍቅር አስተሳስሮናል። የአቡበክር በር ሲቀር ሁሉም የመስጅዱ በሮች ይዘጋሉ። ቡሀሪ ሙስሊምና ትርሚዚ ይዘግበውታል። በሌላ ዘገባ እንዴት ተወሳው እንዲህ ብለዋል ከአምላኬ ውጭ

የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበክር የመጀመሪያው ሙስሊም እንዲሆኑና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚናገሩትን ሁሉ ቅንጣት ሳይጠራጠሩና ሳያመናቱ እንዲቀበሉ የረዳቸው ይህ እምነታቸው ነው። በእስራ እና ሚዕራጅ ሀዲስ ውስጥ ያሳዩትን እጅግ አንጸባራቂ አቋም አውስቷል። የአላህ መልእክተኛ ለባርደረቦቻቸውና ለቁረንሾች በዚያች ሌሊት ያጋጠማቸውን ክስተት ባጫወቷቸው ጊዜ እምነት ደካሞች ከእስልምና እስከ መውጣት ደረሱ። ቁረንሾችን በአላህ መልክተኛ ሰለላሁ ዓለይሂ ወሰለም ተሳለቁ። አቡበክር ስለዚህ እንግዳ ክስተት የሚኖራቸው አቋም ለማወቅ አቡ ጃህል ወደ እርሳቸው ሄደ። ነቢዩ ሰለላሁ አለይሂ ወሰለም የተናገሩትን ማጫወታቸው እርሳቸውም በፍጹም መተማመንና መረጋጋት በእርግጥ በእርግጥ ይህ ተናግረው ተናግረዋልን በማለት ጠየቁ። አቡ ጀህልም አዎ አቡ ጀህልም አዎ ሲል መለሰ። እርሳቸውም መሐመድ ይህንን ከተናገረ እውነት ነው አሉ አቡ ጀህልና አብረውት የነበሩ ባልደረቦቹ በአንድ ቀን ሌሊት ወደ በይተል መቅደስ ሄጄ ሳይነጋ በፊት ተመለስኩ ማለቱን አምናህ ትቀበላለህን? አላቸው አቡበከር የሚከተለውን አስገራሚ መልስ ሰጡ። ይህ ይበልጥ እንግዳ የሆነ ነገር ተናግሮ አምኘዋለሁ። ጧት ማታ ከሰማይ መልእክት እንደሚወርድለት ነግሮኝ ተቀብየዋለሁ አሉ። ወደ ነቢዩ ስለላሁ አለ ወሰለም በመሄድም የእስራህን ታሪክ ሰሙ። አንተ የአላህ መልእክተኛ መሆንህን እመሰክራለሁ በማለትም የሰሙትን ሳያመናቱ መቀበላቸውን አረጋገጡ። ባህሪና ሙስሊም ዘግበውታል። የመጨረሻውን የምጥቀት ጫፍ የደረሰ ኢማን የዚህ እምነት ባለቤት የኢስላም ታላላቅ ሰዎች ፈርጥ ቢሆኑ ምኑ ያስገርማል? መጽዋትነት አቡበከር ነፍሳቸውንና ገንዘባቸውን ለእስልምና ዳዋ መጽዋት የጸኑ እምነታቸውን አይቀሬ ውጤት ነው። አይማን ወደ ቀልብ ሲገባ ለመጽዋትነት ያነሳሳል። እንደ አቡበክር አይነት እጅግ ጽኑና ጥልቅ እምነት ከሆነስ አቡበክር ራሳቸውን ለመጽዋትነት አቅርበው የአላህ መልእክተኛ የታደጉባቸው አጋጣሚዎች ብዙ ናቸው። አንድ ቀን ቁረሾች ከካዕባ መስክ ላይ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ለማነቅ ሙከራ ሲያደርጉ አቡበክር ተከላከሏቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ትተው ከእርሳቸው ላይ በመረባረባቸው እራሳቸውን ስተው እስኪ ወጥቁ ድረስ ደበደቧቸው። አፍንጫቸውን ከአይናቸው ወይም ከጉንጫቸው መለየት እስኪ ያዳግት ድረስ ክፉኛ ቆሰሉ። ሰዎች አንስተው ወደ ቤታቸው ወሰዷቸው። እርሳቸውን ሲያውቁ ራሳቸውን ሲያውቁ መጀመሪያ ያቀረቡት ጥያቄ የአላህ መልእክተኛ በምን ሁኔታ ውስጥ ናቸው የሚል ነበር። ሲረቱን አነበዊ ዘይኒ ደህንላን የመልእክተኛ ስለ አላሁ ዐለይሂ ወሰለም ጋር ወደ መዲና በተሰደዱ ጊዜ ተመሳሳይ መጽዋዕትነት ከፍለዋል። ቁረንሾች አግተው ሊገሏቸው ሊገሏቸው ብርቱ ጥረት አድርገዋል። በዚህ ጊዜ የአቡበክር አቋም እጅግ አስገራሚ ነበር። ቁረንሾች ከዋንሻው በር ላይ ቆመው በነበሩ ጊዜ የተናገሩትን ድንቅ ቃል እንመልከት። የአላህ መልእክተኛ ሆይ፣ አንደኛቸው ወደ እግሩ ስር ያይ ይመለከታል። መልእክተኛው ግን ባልደረባቻቸውን እንዴት እንደሚያጸኑ ያውቁ ነበር። እንዲህ አሉ። አቡበክር ሆይ፣ አላህ አብራቸው ባለ ሁለት ሰዎች ስጋት አይግባህ። አቡበክር ገንዘባቸውን ሁሉ ለእስልምና ዳዋ መጽዋት አደረጉ። አይንሻ እንዲህ ብለዋል። አቡበክር አርባ ሺህ የወርቅ ፍራንክ ለዳዋ መጸወቱ። የአላህ መልእክተኛ ለአስቸጋሪ የተቡክ ዘመቻ ጦርነት ትጥቅና ስንቅ እንዲዘጋጅ ባልደረቦቻቸውን በጠየቁ ጊዜ ሰሀቦች ገንዘቦቻቸውን የያዙ መጡ። ኦስማን ብዙ ገንዘብ አመጣ። ኦመር ግማሽ ሀብታቸውን መጸወቱ። አቡበክር ደግሞ ሙሉ ገንዘባቸውን ሰጡ። የአላህ መልክተኛም ሰለላሁ አለይሂ ወሰለም አቡበክር ሆይ የቤተሰቦችህምን አስቀረ ስሏቸው አላህና መልእክተኛውን ሲሉ መለሱ። ትርሚዝ ይዘግበውታል። ብልህነትና ቆራጥነት በጃሄልያ ዘመን ወገኖቻቸው ጣዋት ለመምለክ ሲጋፉ እርሳቸው አንድም ጊዜ እንኳለ ጣዋት ለመስገድ አለመፍቀዳቸው፣ በወገኖቻቸው በአስካሪ መጠጥ ሲነከሩ እርሳቸው ግን እምነት እንኳ ካለመጎንጨታቸው የበለጠ ብልህና አስተዋይ መሆናቸውን የሚያረጋግጥ ነገር የለም። ጣዖት አምልኮ፣ ቅድነትና ጥመት፣ አስካሪ መጠጥ መጠጣትም ውድቀትና ውርደት መሆኑን በብሩህ አእምሯቸው ተረድተዋል። ምን ያህል ጀግናና ቆራጥ እንደሆኑ ለማሳየት የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም በሞቱና በሞቱና ከፊል አረቦች በእስላማዊ ስርዓት ላይ በመጹ ጊዜ ያሳዩቸውን አስደናቂ የጀግንነት አቋም በቂ ናቸው። ነቢዩ ሰለላሁ ዓለይሂ ወሰለም በሞቱ ጊዜ ሰሃቦች እጅግ የማዘናቸው የተነሳ የከፊሎቹ አንደበታቸው ተሳሰረ፣ ሌሎቹም ከተቀመጡበት መነሳት ተሳናቸው። ዑመርም ረዲየላሁ ዐንሁ ነቢዩ አልሞቱም፣ ይመለሳሉ እስከ ማለት ደረሱ። አቡበክር ግን ሌሎች ሰዎች እንደሚሞቱት መልእክተኛውን መሞታቸውን አወጁ። የኡመርን ንግግር ሀየሱ፣ ሶሓቦችን አረጋጉ፣ የሚከተለውን የአላህ ቃል አስታውሱ ወመምሀመድ ረሱላላህ ቀደ ቀዳ ሀላተ ሚንቀብል ሙሐመድም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። አሊ ኢምራን ሪዳህን ሪዳህን ክስተትን የተቆጣጠሩበት ሁኔታን በወሳኝና ፈታኝ ሁኔታዎች ውስጥ የሚላበሱትን ፍጹም ጀግንነት ያሳያል። ያኔ አላህ የአቡበክርን ቀልብ በሀቅ ላይ ባያጸና እና የጽኑ ነቢያት ቆራጥነት ባያላብሳቸው ኖሮ ተከስቶ የነበረው ፈተና ገና ለጋ የነበረውን የእስልምና ህንጻና መንግስቱን ባወደመው ነበር። ይህም ስለሆነ ነው አቡበክር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በኋላ ሁለተኛ የእስልምና መንግስት መስራች ተብለው የሚወሱት ። ትህትናና ቆራጥነት ይቀጥላል።